ጫካ ውስጥ ሁሉ ነገራቸው ውሏቸው አዳራቸው፣ እና እነዚህ ሰዎች እኮ ጸበል ቢሄዱ እኮ ይድናሉ ሰው አጥተው ነው ምናምን ብሎ ከነዛ ሁሉ ሰው የሆነ ሁለት ልጆች ጸበል ወስዶ እያስጠመቃቸው ቤት እንትን ተከራይቶላቸው ምናምን እዛ ጋር ነው እንግዲህ ያቆመው። ልጆቹ ደግሞ ወደ ራሳቸው እንዲመለሱ ቢያንስ። ብዙ ናቸው ግን እሱ ሁለት ልጆች እነዚህ ትንሽ አስቸጋሪ ናቸው። ይማጨራሉ፣ ደግሞ ይማታሉ እና እነዚህ ትንሽ የተሻሉትን ወስዶ ጸበል ቦታ እንደዚህ ወደ ራሳቸው እንዲመለሱ ያደረገ ትልቅ ወንድማችን ነው። እውነት ለሰው ያለው ክብር ማንም ሰው ተጠይፏቸው ሊጠጋቸው ያልቻለ ሰው ይሄ ወንድማችን ግን እነሱም እኮ ቀንጥሏቸው ነው እንጂ እንደኛ ሰው ናቸው ብሎ እንግዲህ ካሉበት አፈላልጎ ፈልጎ... በጣም እልም ያለ ገጠር ነው፣ ጫካ ነው። ምንም ሳይፈራ ብቻውን ነው የሚሄደው። በዛ ላይ ሰው እንኳን ይዞ አይሄድም። ካሜራማኑ ብቻ ነው ይዞ የሚሄደው። እሱ ግን ምንም ነገር እንትን ሳይለው ምንም ሳይበግረው ሂዶ ብዙዎቹን እያናገረ እየመቱት እኳን እየሞጨሩት፣ እንደው ለማስታወስ ያክል የእሱን ቪዲዮ ቆርጬ አምጥቼ አሳያችኋለሁ ማለት ነው ምን ያክል ጀግና ወንድም እንደሆነ እና በዛ ላይ ደግሞ ካስታወሳችሁ ጓደኞቹ ጋር ተጣልቶ ነበረ። በጣም ብዙ እንትን ጉዳት አድርሰውበት ነበር እና እኔ እንጃ ብቻ አሁን ላይ በምን አይነት ሁኔታ ይሄ ልጅ እንዴት ከሚዲያ ሊጠፋ እንደቻለ ባላቅም፣ በቶክቶክም አለው በዩቱብም እንትን ያለው ግን በሁለቱም በሶስቱ በዚህ በዩቱብም በቶክቶክም በፌስቡክ እንትኑም በሁሉም ነው የጠፋ፣ በአንድ ብቻ አይደለም። እና በሰላም ይሁን። እኔ ምንም የማውቀው ነገር የለም። በጣም እውነት የሆነ ሰው ለምዳችሁ፣ ደግሞ ሲጠፋባችሁ የሆነ ቅርቅር ምኑ ነው ይሆን ምናምን ትላላችሁ። ደግሞ ልጁ የሚንቀሳቀሰው ብቻውን ነው። ሰው ይዞ አይሄድም። በሚሄድበት ሁሉ ብዙ ስራ ሰርተዋል። እንደዚህ ንብረታቸው አስተማሪ ሆኖ ተማሪዎችን ያልሆነ ነገር እያደረጋቸው ይሄ ልጅ ነው እንግዲህ ገብቶ ከመሃላቸው አስተማሪውን እስከ መማታት ድረስ ደርሰው። ከዛ ደግሞ አስተማሪው ደግሞ እሱን እንደሌላ እንትን ብሎ ጫካ ውስጥ ወስደው ደብድበውት ምናምን ለሰው ብሎ ማለት ነው። እና በጣም ብዙ ከአንድም ሶስት አራት ይሄ ልጅ ተመትቷል፣ ግን ደግሞ እያገገመ መልሶ ወደ ስራው እየመጣ ነበረ። ያሁኑ ደግሞ ትንሽ የከፋ ነው። ያሁኑ ቢያንስ የዛ ጊዜስ ያው ተመቶ ምንም ቢል ያው ቪዲዮ ስላለ ቪዲዮ እያሳየን ነበረ። የጠፋበት ምክንያት እንትን ስላለ ነው እስከሚያገግም ናምን ብላችሁ እንትን ትላላችሁ። ግን የአሁኑ ግን እንግዲህ እኔ የምንፈረው መሰላችሁ ብቻውን እዛ ጫካ ውስጥ በጣም ብዙ የእንትን አራዊቴ ሰዎቹ እንደ ጅብ ተቀይረዋል። በስመ አብ መንፈስ ቅዱስ እና እሱ ግን ምንም ነገር እንትን ሳይል ቀን ቀን ሰው ይሆናሉ፣ ማታ ማታ ደግሞ እንደ አውሬ የሚጨውት ራሱ እንደ ልክ የሰው ጅብ የሚባል የለም በቃ ልክ እንደዛ ናቸው። እና ይሄ ልጅ ምንም ነገር እንትን ሳይል እነዚህን ሰዎች እየሄደ እያፈላለገ፣ በጣም ድንጋይ ነው እንትን ያለ ነው ምን ልብል የልብል ልንገራችሁ፣ ጫካ ነው ድንጋይ ነው በዛ ላይ ደግሞ መንገዱ ራሱ ምንም አይነት በአካባቢ ሰው የሚባል ቤት የሚባል አይታይበትም፣ እልም ያለ ጫካ ነው እና ይሄ ልጅ ሲሄድ ብቻውን ይሄድ። እዛ ሰዓት ከካሜራማኑ ብቻ እና እሱ ሁለታቸው ብቻ ናቸው። ከዛ በኋላ እንግዲህ ይሄ ቪዲዮ ያቆመበትን ነው የምነግራችሁ። ከዛ ይሄን ቪዲዮ ከለቀቁ በኋላ የሉም፣ በቃ ማንም ማለት የእንትንም የዚህ በዓል ስንት ሲል እንኳን አደረሳችሁ የሚል ጽሑፍ ራሱ አለ። በፌስቡክ እንትኑም እንዳልኳችሁ ነው፣ በየትኛውም እንትንች ዩቲዩብ ቻናል ላይ በቃ ሙሉ ሶሻል ሚዲያ ማለት ትችላላችሁ። እና የለም ምን አላውቅም፣ ብቻ እግዚአብሔር ቸር ወሬ ያሰማን። ብቻ ያው ደግሞ የሆነ ሰው እየለመዳችሁት ሰው እንትን ሲጠፋባችሁ የሆነ ቅርቅር ይላችኋል። ለአይታችሁት ሁል ጊዜ የምትከታተሉት ሰው ደግሞ ሲጠፋባችሁ የሆነ ምን ሆኖ ይሆን ወይ የሆነ ጉዳት አድርሰውበት ይሆን ትላላችሁ። የባለፈውም የገዛ ጓደኞቹ ናቸው እንደዛ ደብድበውት ራሱን እንዲስት አድርገውት ሙቷል ብለው ጥለውት ሂደው ከዛ እሱ ደግሞ አግን ቤተሰቡም እንትን ብሎት ምናምን ወደ ራሱ እንዲመለስ የሆነበት አጋጣሚ ነበረ። በቅርብ ቀን ማለት ነው ከአንድ ሶስት አራት ወር በፊት እና እኔ እንጃ ብቻ ክፉ ነገር ያደርግለት። እንደዚህ ደጋግ ወንድሞች፣ ጀግና፣ ለሰው የሚቆሙ ወንድሞች ያው ብዙ ናቸው። ኢትዮጵያ ውስጥ በእንደዚህ አይነት ስራ ተሰማርተው ሶሻል ሚዲያን ለጥሩ ነገር የሚያውሉ አሉ። አብዛኞቹ ደግሞ ዝም ብለው እየቀለዱ በሰው ህይወት ፕራንክ እየሰሩ ወይም ምንት እያሉ ገንዘብ የሚያገኙም አሉ። እንደነዚህ አይነት ጀግናዎች ደግሞ ራሳቸውን መስዋዕት አድርገው ምንም ነገር ሲመጣባቸው እየተጋፈጡ የሚጠቀሙም አለ እና ብዙ አንዳንድ ጊዜ ያው እኛ ከነገራችን ላይ የእኛ ሰው ብዙ ጊዜ የሚከታተለው እንደዚህ ፕራንክ የውሸት ድራማ ምናምን ነው። እውነተኛ ታሪክን ማንም ሰው አይወድም። ለምን እንደሆነ ባላቅም ማለት ነው። እውነተኛ ከገጠር እስከ እንትን ድረስ ፈልገሽ ሂደሽ አምርተሽ ቪዲዮ እንኳን ስትጭኝ ብዙም ተመልካች አይኖረውም። ግን ቤት ውስጥ ቁጭ ብሎ የ15 ደቂቃ ወይም 25 ደቂቃ ቪዲዮ ሰርቶ ከዛ ከለፈው ልጅ ይልቅ እነዚህ ቁጭ ያሉት ይታይላቸዋል። ይሄ ልጅም ከእነሱ ውስጥ አንዱ ነው። ይሄ ልጅ በጣም ይደክማል፣ በጣም ይለፋል ለዛውም ብቻውን የሆነ ነገር እንኳን ቢደርስበት ማንም ሰው ይዞ አይሄድም፣ ብቻ ነው የሚንቀሳቀሰው። ግን ያው አንዳንድ ጊዜ እግዚአብሔር ይጠብቀው ብቻ። ከባድ ነው ሰውን፣ በተለይ ሰው ማመን በጣም ከባድ ነው። የእውነት ልጁ ሰው ያምናል እንደሆነ ባላውቅም ማለት ነው። ሁሉም በቃ ያሳዝነዋል፣ የሆነ ሰው እሱ እኮ ማለት ጊዜ ጥሎት ነው እንጂ እሱም እኮ ሰው ነው እሱም እንደዚህ ነው ነው እንጂ የሚለው፣ በቃ የሰው እንደዚህ ይጎዳኛል፣ እንደዚህ እንትን ይለኛል አይልም። ያው እግዚአብሔር ደግሞ እንግዲህ ይጠብቀው፣ መልካም መልካም ሰዎችን እግዚአብሔር እያብዛለን። ብቻ ከባድ ነው። በሰላም ወሬ ያሰማን እንግዲህ። በሰላም ከሆነ ምንም አይደለም፣ ግን እኔ እንጃ። ብቻ ከባድ ነው። ቸር ወሬ ያሰማን እንላለን እንግዲህ መጥፎ መጥፎውን ማሰብ ሳይሆን ጥሩ ነገር ያሰማን በይ። ያሉበት በእንደዚህ አይነት ስራ ተሰማርተው የሚሰሩ በጣም ብዙ ወንድሞች አሉ እና እነሱንም ልክ እንደዚህ እግዚአብሔር እንግዲህ ይጠብቃቸው ባሉበት። ማንም ሰው የሰውን መጥፎ ክፉ ነገር አይመኝም። በተለይ እንደነዚህ አይነት ጀግናዎች ራሳቸውን አሳልፈው ለሰው የሚቆሙ በጣም ብዙ ደጋግ ወንድሞች አሉ እና ለእንድነሱ አይነቱ ደግሞ በቃ እግዚአብሔር ይጠብቃቸው፣ ሌላ ምንም ማለት አልችልም። ያው አንዳንዴ ሁሉም ለበጎ ነው ግን፣ ራሳቸውን አሳልፈው ለሰው ብለው እንትን የሚሉ ሰዎች ደግሞ ያሳዝኑኛል። እውነት ሰው የራሱ ችግር ከብዶታል፣ እነሱ ደግሞ በሰው ችግር ገብተው ራሳቸውን እንትን የሚሉ በጣም ብዙ ናቸው። ከነገራችን ላይ እንደዚህ አይነት ሚዲያ ላይ አሁን የሚሰሩት። በሰው እንትን እየገቡ እራሳቸውን ትልቅ እንትን ውስጥ የሚያስገቡ በተለይ አሁን ዩቲዩብ ከመጣ አንስቶ በጣም ብዙ ሰዎች አሉ ለጥሩ ነገር የሚያውሉት እና እግዚአብሔር ይጠብቃቸው። መልካም መልካም ሰዎቹን እግዚአብሔር ያብዛልን ይባዙልን ክፉ ነገር አይንካቸው እንላለን። እኔ ደግሞ በጣም የገረመኝ ነገር በዚህ ልጅ ቪዲዮ በጣም ብዙ እንትኖች አሉ። በእርግጥ ግን ጥሄን መጥፋቱ ምናምን በሱ ቪዲዮ እየሰራ ሰው አንድ ሰው የለም እንግዲህ፣ ይህ ሶስት ሁለት ወር ቀላል አይደለም ከሶሻል ሚዲያ ላይ መጥፋት፣ በሰላም ነው ወይ ብሎ ማንም የጠየቀ የለም እና ሁል ጊዜ ቪዲዮ ስታዩ እንትን ያለበት ከሲጀመር የለቀቀበት ቀን የወጣበት ቀን ያስታውቃል። ሰው ግን ምንም የፈለገው ሰው የለም። ብቻ በሰላም ነው ይበሉን፣ ሰላምን ያሰማልን፣ ባሉበት ክፉ ነገር አይንካቸው። ሁሉንም የሀገራችን ልጆች በሙሉ ኢትዮጵያም ያሉም ሀገር ውጭም ያሉትንም እግዚአብሔር ክፉ ነገር አያሰማን፣ በያሉበት ሰላም ፍቅር እንመኛለን። መጥፎውን ነገር ያርቅልን፣ መልካም መልካሙን ነገር ያቅርብልን። አሁን ደግሞ በዓል ነው እንግዲህ ዘና ፈታ እያላችሁ መልካም በዓል ይሁንላችሁ እያላችሁበት ያለም ዳርቻ። ለማንኛውም መጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያረጋችሁ ቪዲዮን ጀምሩ። ለምታበረታቱን እህት ወንድሞቼ ደግሞ ከልብንም አመሰግነው። ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከመነገናኝ ድረስ መልካም በዓሉን እላችሁ። ባይ ባይ። እንወዳችኋለን። ላይክ እያደረጋችሁ ጀምሩ። ፕሊዝ ስትገቡ ላይክ አድርጉ። እውነት